ማተቤን ወረወርኩት ማለት ነውና፣ ከዛ ሴትዬ እኔ ሙስሊም እንደሆንኩ ነው የምታውቀው፣ እኔ ሙስሊም እንደሆንኩ ነው የምታውቀው። እና ዛሬ ልጇ ነበር መስጊድ አልሄድም ብሎ መስጊድ ሄደ። ሄድ ነኝ ሄድ አልሄድም ብሏል እሱ እዚህ ሳለ ደግሞ አንቺ እዚህ ልትኖሪ ያክቺ ምና ትሄጃለሽ ምናምን አለችኝ ማለት ነው። ከዛ እሻልኩኝ እኔም ያው ግዴታ መሄድ ስለነበረብኝ ሄድኩኝ ማለት ነው። ከዛ ሲሄድ ምንድነው ያልኩት፣ እነሱ ቁርአን እየቀሩ ወይም ደግሞ ሰላዋት እያደረጉ ሳለ እኔ ምንድነው ያልኩት፣ ፈጣሪ ዛሬ እውነት ካለ አላህም ወይም ገብርኤል ብዬ አልልም እና እውነት ካለ ትክክለኛውን ፍርድ ወይም ደግሞ ትክክለኛውን ሃይማኖት፣ አገናኘኝ ብዬ ጸለይኩ ማለት ነው። እነሱ እንደዛ ሲሰግዱ ምናምን፣ እኔ የራሴን ጾለት እንጂ የነሱን አልሰማሁም። ገባህ አይደል? የራሴን ብቻ ፈጣሪ አንተ እውነት ካለ ወይም ደግሞ በቃ ትክክል ከሆንክ ትክክለኛውን ነገር አሳየኝና ወደ ትክክለኛው መንገድ ምራኝ ያልኩኝ ማለት ነው። ከዛ ወደ ትክክለኛው መንገድ ጠዋት ልጆቹን አላቃቸውም ሰግጄ መጥቼ ምናምን በቃ አዳሬን የሆነ ልጅ ነበር፣ ለምን ከሱ ጋር አትሄጂም ምናምን ምናምን ሲለኝ አደረ ማለት ነው። እና ከዛ ከሱ ጋር ብትሄጂ እኮ ትክክለኛ ሽመልሽ ታገኛለች፣ ስለዚህ አንቺም የመወዛገብ እንትን ያትኖሪም። ከዛም ደግሞ ያልተመለስልሽን ጥያቄ መመለስ ይኖርብሻል እንጂ ሁሌ ሳይመለስልሽ ቀርቶ ለምን ታዝኛለሽ? ለምን ደግሞ በሃይማኖትሽ እርግጠኛ እና አማኝ ሳት ከምትኖሪ ለምን እንደዛ ታደርጊም ምናምን ሲለኝ ከዛ እሽ አልኩት። ልጆቹን አላቃቸውም፣ ከዛ ልጆቹን አላቃቸውም ጠዋት ገባሁኝና ገስት ላይ ሳናክራቸው ምናምን ከዛ ልትሳደቢ ነው ምናምን አሉኝ ማለት ነው። እኔ ለመሳደብ ብፈልግ እኔ ማንኛውንም ሃይማኖት አከብራለሁ። የራሴን ሃይማኖት አከብራለሁ፣ የሰውን ሃይማኖት አከብራለሁ። ገባ አደለም? እዚጋ ዛሬ ኦርቶዶክስ እንደዚህ አይደለም ወይም ሙስሊም እንደዚህ አይደለም ብዬ የምናገር ሰው አይደለሁም። የወረድኩ ሰውም የዘቀጥኩ ሰውም አይደለሁም። ያ ማለት ደግሞ እዚህ ጋር ብቻ ፈጣሪ ዋናው ነገር የምናገር ነገር እስከ ዛሬ ስለምነው ፈጣሪን ስለምነው፣ ሳማልደው አንድ የሚያገኘውት ነገር አንድ የሚያገኘት መልስ አልነበረም። ዛሬ ግን እኔ ያምኜበት ፈልጌው ባይሆንም ሄጄ ፈጣሪ አንተ ትክክለኛ ፈጣሪ ከሆንክ፣ ትክክለኛ ፈጣሪ ትክክለኛ ፍርድ የምትሰጥ ከሆነ ዛሬ ወደ ትክክለኛው መንገድ ምራኝ ያልኩት ማለት ነው። ገባህ? እዚህ ጋር አንተን ስላገኘሁ ትክክለኛው መንገድ እንዳገኘሁ ነው የምቆጥረው። ያማለት አንተን ታስረዳኝ ያለህ ከዛ ደግሞ ሌሎችንም ነገሮች እንዳታደርገኛለህ ብዬ ስለማሰብ፣ ይሄን ሃይማኖት እንዴት በአንድ ቀን ምናምን ልትለኝ ትችላለህ? በአንድ ቀን መቀበል ይከብዳል። ገባህ አይደለ? ይሄን ሃይማኖት በአንድ ቀን ለመቀበል ወይም ደግሞ በአንድ ቀን እንትን ለማለት፣ ለምን እኔ ከቤተሰቦቼ ጋር ሁሉ እየተጣላሁበት ነው የማለት ከዚህ ጋር ማተብ ስታዋልቅ ምናምን ቤተሰብ ምናምን ይሰማል ያ ማለት ደግሞ ለምን እንዴት ምናምን የሚል ነገር ይፈጠራል ነው ከዛ እንዴት ምናምን ተብዬ ነበር ያኔ ማተቡን ሳዋልቀው ምናምን ለምን እኔ ከዛ ስመጣ ምንድን ነው ብዬ የመጣሁት ሙስሊም ነኝ ብዬ ነው የመጣሁት ለምን እዚህ ጋር ሙስሊሞች ካልሆኝ እዚህ ሀገር ላይ እንደሚያሰቃዩ ነው እኔ ማስበው ማለት ነው በቃ እዚህ ሀገር ላይ ያኔ ያክል ምቾት አይኖረኝም ምናምን ብዬ ስለማስብ ማተቤን ከዛው በጥሼ ነው የመጣሁትና ከዛ ያው እዚህ ይዞ ነበር ከዛ እዚህ ይዞ መጥቼ ምናምን ከዛ እዚህ ጆመጥቼ መጥቼ ምናምን በቃ ሴቲዋ የሆነ ሰዓት ላይ ፈትሻ ክላሴን ብታገኙስ ምን ትለኛለች? ምናምን የሚል እንትን ማተቤን ያው ፈልጌ ባይሆንም ወረወርኩት ማለት ነውና። ከዛ ያንን ወረወርኩት እንግዲህ ክርስቲያንም ካላችሁ ከታች በጣም ይቅርታ እና ያንን እንትን ወረወርኩት እና ስወረውረው ምንድን ነው በቃ ፈልጌው አይደለም ያንን ሃይማኖት ወይም ደግሞ ያንን መስቀል ማውሮር ፈልጌው አይደለም። ለምን እኔ ማተቤን በጣም ነው የምወደው፣ በጣም ተነለዋለው ግን ያው እስካሁን ድረስ ትክክለኛ ፍርድ አልተሰጠውም ነው። ገባ አደለ? ለምን ያው ስለ ክርስትና በደንብ ለወቅ፣ በቃ ስለ ሃይማኖቴ በደንብ ማወቅ ፈልጋለሁ። ለምን እዚህ ጋር አንድ ክርስቲያን መስቀል ስላንጠለጠለ ብቻ፣ ነጠላ ለብሶ ቤተክርስቲያን ስለሄደ ብቻ ክርስቲያን አይባልም። ሙስሊሙም ደግሞ ኢጃብ አድርጋ ስለሄደች ብቻ ሙስሊም አትባለም። ስለሃይማኖቷ በደንብ ማወቅ አለባት። እና ከዛ ስለዛ ስለዛ ነገር ስለሆነ ብቻ ያንን ነገር ሳደርግ እስካሁን ድረስ ከማንም ክርስቲያን ጋር ወይም ደግሞ ከኦርቶዶክስ ጋር ኖር ያለው ግን ደግሞ ለዚህ ለጥያቄ እንዴት ነው አንቺ እንዴት ለምን እንደዚህ አትጂ ምናምን ብዙ ጓደኞች አሉኝ የሰንበት ተማሪዎች ምናምን እኔ ግን ለምን እዛ አልሄድም? እዛ የሚሄዱ ልጆች ሁሉ ያስጠሉኝ ነበር። በቃ እነሱ ጓደኞቼ ከሆኑ እነዛ ልጆች ለመራቅ እንጂ ያን ያክል አልቀርባቸውም ነበር። እነማዘር ለምን አቴጅም አንቺ ሁሌ እንደዚህ እንደሆንሽ እንደተንዘላዘልሽ ምናምን፣ ገባህ አደለ። ያንን ነበር ቤት ስም ያለኝ። በቃ እኔ ዘልዛላሁ ወይም ደግሞ በቃ ቤተክርስቲያን ቤተክርስቲያን መሄድ እፈልጋለሁ ግን በቃ እኔ ማስበው ሰይጣን እንዳገደኝ ነው። ገባህ አደለ። እና በቃ እንደዛ አድርጌ ምናምን ስለማስብ አሁን ላይ በቃ የተመለሰልኝ ነገር ወደ ዋናው ነገር ስመጣለህ እስከዛሬ ሳመልክበት የነበረው ሃይማኖት ስለምነው ሳማልደው ያልተመለሰልኝ መልስ ወይም ወደ ትክክለኛው መንገድ ያልመራኝን ነገር ዛሬ ላይ ባላምንበትም በግደታ ሄጄ ፈጣሪ አንተ ትክክለኛ ፈጣሪ ከሆንክ ፈረደኝ ማለት። እዚህ ጋር ምን መሰለ፣ እኔ ስትሄድ ሴትዮዋ በጣም ነበር ያናደደችኝ። ለምን ከሷ ሀገር መምጣቴ ምናምን ምናምን እያልኩ ነበር የመጣሁትና ከዛም መስጊድ ሄድኩኝ። መስጊድ ሄጄ አዛን ሲል ራሱ ሴትዮዋ ነው ንቅ ያደረኳት። ለምን እኔ ከዚህ በቅርበት በሩቅ አዛን ሰማለሁ እንጂ ከቅርበት እዛው መስጊድ ውስጥ ሆኔ ሰምቼ አላውቅም፣ አዛን እና ከዛ አዛን ሲል በቃ የሆነ ሴትዮዋ አልንቅስ አድርጋት፣ አንቺ ታንቺ ምን አዛን ሰምተሽ አታከም ምን እንደምና ስትለኝ፣ አይ እኔ መስጊድ ገብቼ ስለማላውቅ ለዛ ነው አልኳት። ለምን እሷ ስሜ ብሌን ነው የሚባለው እና ከዛ ብሌን ስምሽ ብሌን ነው ከዛ ደግሞ ሶላት አሰግጅም ለምን ሁሌም ለምን ሶላት አሰግጅም፣ ለምን እንደዚህ አትይም፣ ለምን እንደዚህ አትይም ትለይ ነበር ሴትዮዋ። በጣም ጥሩ ሰውነች። እና ሶላት ብሰግጅ እኮ አሪፍ ነው። እኔ ራሱ በትርፍ ጊዜ ቁርአን አስቀራሻለሁ እና ለኔም አጅር አለው ለአንችም ደግሞ ምናምን ትለኛለች። እና ከዛ በቃ እሷንም ከንትን አልቆጥራትም፣ ግን በዛሬ ባየሁት ነገር ወይም ደግሞ በዛሬ ፈጣሪ ሰምቶ ከንተ ጋር ባገናኘ ነገር የእውነት ከምነግርህ በላይ ከማስበው በላይ እስከ ዛሬ ከጠየኩት ጥያቄ በላይ ዛሬ ላይ በቃ ብዙ ጥያቄ ፈጥሮብኛል። ለምን ጥያቄ ፈጠረብኛል? አንደኛ በቃ እኔ አለ አንደኛ እዚህ ጋር ኦርቶዶክሶችን በእንጨት ያመልካሉ ምናምን እንደሚባለው በድንጋይ ያመልካሉ፣ ሙስሊሞች በድንጋይ ነው የሚያመልኩት ይላሉና ከዛ ስለዛ ስለዛ ነገር ስለሆነ በቃ ያን ያንን ነገር ይዘ ነው የምታድግና፣ ብቻ ብዙ ከባድ ነገር አለው። ግን ብቻ እኔ ምን እንደምላ አላውቅም፣ ቃላት ነው የሚያጥረኝ። ዛሬ ላይ እንደዚህ ወይን ኪምቪዬ ሌላ ነገር ማምጣት አልፈልግም። ግን ብቻ በውስጥ እናወራለን እና እንደዛ ስለሆነ እስልምና ሃይማኖትን ለመቀበል የእውነት አንድ ም ሁለት ወይም ሳይሆን በቃ በጣም ከምነግር በላይ ዝግጁ ነኝ። ያ ማለት ግን ይህንን ስለነገርከኝ ብቻ ሳይሆን እኔ ስለ እስልምና የሚያሳውቀኝ በደንብ እንድታሳውቀኝ እንፈልጋለን። ገባህ አይደለ? እኔ ሌሎች እስላሞች ልጆች አውቃለሁ። ሙስሊሞች ልጆች ቁርአን የቀሩ ሶላት የሰገዱ ምናምን ምናምን ምናምን አውቃለሁ። ግን ደግሞ አንተ በደንብ ታውቃለህ ብዬ ያሰብኩት ለምን እንደሆነ ታውቃለህ? አንደኛ ለራስህ ሃይማኖት ብቻ ሳይሆን ለሁለቱም ሃይማኖት አነጻጽረህ ነው እንትን የምትለውና በቃ አንዳንዴ ሚዲያ ላይ ስትሆን፣ ሶሻል ሚዲያ ላይ ስትሆን፣ እዚህ ጋር ወይ ለፎሎ ያደርጉታል ወይ ለሆነ ነገር ያደርጉትና የራሳቸውን ሃይማኖት ብቻ ነው ገልብጠው የሚያሰሙ ማለት ነው። ገባህ አይደለ? ክርስቲያኖቹ፣ ሙስሊሞቹ ለምን እዛ ጋር መጀመሪያ የሄድኩባቸው ልጆች ምንድን ነው ያሉኝ ምንድን ያሉ አንቺ ትክክለኛውን ሃይማኖት መኖር ካለብሽ ትኖር ያለሽ ካልኖርሽ ደግሞ አንቺ እንደውም ክርስቲያናት መስልኝ ምናምን ያሉ። ያ መሆን የለበትም ሲቀጥል ያው ይህንን ከጥፋት ብቻ ባልወስደውም ግን እንደዛ መሆን አልነበረበትም። ግን ችግር የለውም ለምን እኔ ከዛ ከኦርቶዶክስ ልጅ ጋር መጣላት የማልፈልገውን አጣልተውኝ ያልገባህ አይደለ እኔ ፈልጌው ወይም አስቤበት ሳይሆን እንደዛ መሆን የለበትም ማለት እዚህ ጋር የትኛውን ሃይማኖት ወይም ደግሞ የሰው ልጅ ምን አይነት ነገር ይዞ እንደሚመጣ አይታወቅም ገባህ አይደለ እኔ ዛሬ ሄጄ ሴትዮዋ ዛሬ ሄዳ ይዛ ሄዳ ገብታ ይዛ ያንን ነገር ባልሰማ ኖሮ ወዳንተም ጋ ወደዛም ወደ ልጅ ጋር አልደውልም ያንንም ልጅ አላዋራውም ያንንም ልጅ አወራሁት በመሰለ ዋትስአፕ ላይ ነው የምናወራው እና ከዛ ዛሬ እኮ ሴትዮ መስኪ ዲዛይን ሄዳ መስኪ ዲዛይን ሄዳ አዛን ሲባል ደንግጬ ሴትዮዋን ጨመደርኳት እና ፈጣሪዬ አንተ እውነት ካለ እውነት ካለ አንተ እውነት ፈጣሪ ከሆንክ ትክክለኛ ሃይማኖትን አሳየኝ፣ ማለት በቃ ግለጽልኝ፣ እና ደግሞ በትክክለኛ ሃይማኖት እንድጠራ ወይም ደግሞ ትክክለኛ አምልኮት እንዲኖረኝ አድርገኝ ብዬ ጸለይኩ ምናምን ስለው፣ ከዛ ሁሌም ይነግረኛል ስላንተ። ለምን እሱ ጋር አትሄጂም? ለምን እሱ ጋር አትሄጂም? ግን ያኔ እንደዛ ሲሉ ይጭራሽም ነው የምንትን አልለው ማለት ነው ለምን በቃ እሱን እንደ ጥላቻ አንተ የራስህን ሃይማኖት እንትን ለማለት የሰው ሃይማኖት እያነቅ ምናምን ምናምን ያንን ነገር ነው እናምለው። ከዛ ዛሬ ግን ምንም ሳይለኝ ልጁ አንድ ቃል ብቻ ያንተን ነገር ነገረኝ። በቃ ሁሱ ብለሽ ሰርች አድርጊ ምናምን አለኝ። ሰርች አደረኩ፣ ብዙ በስምህ ብዙ ልጆች አሉ። ያው በስምህ ብዙ ልጆች ቢኖሩም ያው ፈጣሪ ብሎ አገናኘኝ ማለት ነው ለምን እኔ ሁሱ ብዬ ከአስራ ምናምን ልጅ በላይ ነው ፎሎ ያደረኩት በቃ ያንተ የመሰለ ለምን አንድ አይነት ቪዲዮ ስለሆነ የምትለቁት ያን ያክል አይለይም፣ እና ከዛ ሁሉንም እንደዛ አድርጌ ምናምን አደረኩኝ። ከዛ መጨረሻ ላይ እነዛ ልጆች ጋር ገባ። እነዛ ልጆች ጋር ስገባ ያጸብም ቢኖርም አንተን እንዳገኝ እረዳኝ ማለት ነው። እና ከዚህ በላይ ያው የማምንበት ነገር የለም ማለት ነው። ዱአ ባደረኩበት ወይም ደግሞ ጸሎት ባደረኩበት ሰምቶኝ ከዚህ አድርሶኛል። ስለዚህ ያው እሺ በጣም ጥሩ አሁን እስልምና ለመቀበል ዝግጁ ነሽ ወይስ ነገር አው ዝግጁ ነኝ ግን ዝግጁ በሆነም በደንብ በዚህ ብቻ አንድ በቃ አልፈልግም ይሄን አስረዳኋት ብለህ ለምን እዚህ ጋር ነገርከኝ እንደዚህ እንደዚህ ናቸው አልከኝ እንጂ ስለ እስልምና አላወቅም። እስላም ብሎ ማለት ለአንድና ብቸኛ ለሆነው አምላክ ለአላህ መገዛት ማለት ነው

ወተኽልቁነ ኢፍካ በራሳችሁ አማልክት ናቸው ብላችሁ ፈጥራችኋቸው ነው። የሰው ፈጠራዎች ናቸው። ከአላሁ ውጭ አሉ አምላክ ተብሎ የሚጠሩ ሁሉ ራሳቸው ሰዎች አምላክ አድርገዋቸው ነው እንጂ፣ አምላክ ምንም አጋሪ የለም። ከእርሱ ውጭ ሌላ ማንም አምላክ የለም። ወተኽልቁነ ኢፍካ እነልዚነ ተዕቡዱነ ሚን ዱኒላሂ ላ የምልኩነ ለኩም፣ እነዚያ ከአላሁ ውጭ የምትገዟቸው ሁሉ ለእናንተ ሲሳይን ሊለግሷችሁ አይችሉም አሉ

እስላም ይህ ነው እስላም ብሎማለትእ ማለት ከአባ ማለት ምን ማለት ነው ማለት ከአባ ምንድን ነው በጣም ከዕባ ማለት መካ ላይ የሚገኘው የአረት ማዕዘኑ ካዕባ ይባላል ማለት እሱን አውቃለሁ ግን ማለት እናንተ የምታመልኩት ነው ወይስ የአላህ አምሳያ ነው? ምንድን ነው? የምናመልከውም አይደለም የአላህም አምሳያ አይደለም አቅጣጫ ብቻ ነው። የሶላት አቅጣጫ እንግዲህ ሰዎች ወደ ተዘበራረቀ ቦታ ወደ ተለያየ ቦታ እንዳይሰግዱ፣ ወደ አንድ አቅጣጫ ብቻ እንዲሰግዱ የተቀመጠ ምልክት ነው።

የስግደት አቅጣጫ እንጂ ሌላ አይደለም። መዝሙረ ዳዊት ላይ ዳዊት ሲናገር ወደ ቤተ መቅደስ ዙሬ እሰግዳለሁኝ ይላል። ወደዚያ ስለሰገደ ያንን አምላክ አድርጎታል አይደለም። ወደ እርሱ አቅጣጫ ይዞሩና ይሰግዱ ነበር። ይህ ነው እሺ።

ይህች ሴት ለአንተ ሚስት እንድትሆን ተወስናለች በዱንያም በአኼራም ተብሎ ታዘዘ ታዘዙ። ነቢያችን ላ ላ ሰለም ከህልማቸው እንደተነሱ፣ የነቢያቶች ህልም ራይ ነው ከአምላክ ዘንድ የሚመጣ ግልጠተ መለኮት እንጂ ሰይጣን በህልማቸው አይገልጥም፣ በነርሱ አይመጣ ከዚያ ነቢያችን ላ በቃ አምላክ አዘኛልና ናይ ብሎ አስገድዳ አልወሰዷትም። እንዳውም በሌላ ጊዜ መልአኩ ጅብሪል ለ ሰላም አሁን ይሄን ህልም ደገ ነው ለሁለተኛ ጊዜ፣ ሙሐመድ ሆይ ይቺ ሴት የአንተ ሚስት እንድትሆን ተወስናለች አላቸው። ከዚህ በኋላ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሄደው የትዳር ጥያቄ አቀረቡላት። እንግዲህ የትዳር ጥያቄ የሚቀርብላት ህፃን ልጅ እንዳልሆነ ስትረዳላችሁ፣ ራሷም ስለ ተክለ ሰውነቷ ተናግራለች። አቡ ዳውድ ላይ በተዘገበ ሰሒህ በሆነ ሐዲስ እናታችን አይሻ ራሷ ስለ ተክለ ሰውነቷ ተናግራለች። እናቴ አለች ራሷ ስትናገር፣ ከማግባቴ በፊት ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግብን ቀምማ ትመግበኝ ነበር። ይሄም ተሳካላት ለእናቴ እኔም ሰባሁ ወፈርኩኝ አለች። እንዴት ወጣት ሴት የምትደርስበት ተክለ ሰውነትም ላይ ደርሻለሁ ያለች ቃል፣ በቃ ራሱ ቋጨችው። በቃ አለቀ። ሴት ልጅ በቃ የተክለ ሰውነቷ ከደረሰ እና ብቁ ከሆነች ብታገባ ችግሩ ምንድን ነው? ምንም ችግር የለም። ማለት የዘጠኝ አመት ልጅ ነች፣ ህፃን ነች፣ አመቷ አይደለም። እንዴት ከ9 አመት ልጅ ጋር ከዘጠኝ አመት ልጅ ጋር እንዴት? ህፃን አይደለችም። ራሷ ከተናገረችው በላይ እኛ እናውቃለን? ራሷ ስትናገር ወጣት ነኝ ብላ ተናግራለች አንዲት ወጣት ሴት የምደርስበት ተክለ ሰውነት ላይ ደርሳለች አሁን እዚህ ጋር እየጠየቀን ያለ ነው ስለ ዛሬ ዘጠኝ ዓመት ሴት ሳይሆን የዛሬ 1446 ዓመት በፊት ስለነበረች ሴት ነው ምን አለ መሰለሽ በእስልምና አስተምሮ አንድ አስተምሮ አለ እሱ ምንድነው የሰው ልጅ ሲፈጠር ጊዜ አሁን እንዳለችው ቁመት አይደለም አዳም ልክ እንደኛ የመስልሻል ቁመቱ አይደለም አዳምን ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጹት ኸለቀ አላሁ አደም ሲቱነ ዚራዐን አሉ አላህ አዳምን ስልሳ ክንድ አድርጎ ነው የፈጠረው አሉ ሰላሳ ሜትር ማለት ነው። ከዚያም ሰዎች ወንጀል በሰሩ ቁጥር ተክለ ሰውነታቸው እየደቀቀች እያነሰች ሄዳ መታለች እዚህ ድረስ። ስለዚህ የአዳም ጊዜ የነበረው ሰውና የአሁኑ ሰው አይገናኙም። ጭራሽ የሰላሳ ሜትር የሚሆን ሰው ዛሬ ቢመጣ ሚስት ያገኛል? ምድር ላይ አያገኝም። የአንድ ሁለት ሜትር የማትሞላ ሴት ለእርሱ ብቁ ልትሆን አትችልም፣ በፍጹም እትሻል በአዳም ጊዜ የነበረው ከኖህ ጊዜ ከነበረው ይበልጣል። የኖህ ጊዜው ደግሞ ከአብርሃም ጊዜ ከነበረው ይበልጣል። ከአብርሃም ከነበረ በሙሴ ጊዜ ያለው ከአብርሃም ያለው ይበልጣል። ልክ እንዲህ ሰውነታቸው እየደቀቀ እየደቀቀች በጣች ለዘር የዛሬ 1446 ዓመት ዘመን የነበረች ሴትና የዛሬ ሴት እኩል አይደለችም። ይሄን የምንለው ከኛ ከራሳችን ግምት ሳይሆን ራሷ የተናገረችውን እየነገርኳቸው ነው። ሐዲስ ላይ ወጣት እንደነበረች ደርሳለች። እሷ ተናግራለች። የወር አበባ የምታይበት እድሜ ላይ እንደሆነችም ገልጻለች።

አላህ ስብሃነው ተዓላ ሚስት ለማለት ሲገልጽ ጊዜ እምሮ እያለ ነው የሚጠቀመው ሴቶች እያለ ይገልፃቸዋል ከህፃንነት ለም የሚወጡ ማለት ነው እና እራሷ ተናግራለች ሌላ እናታችን አይሻ ረድያላሁ አንሃ ከዛሬዋ ዘጠኝ ዓመት ሴት ጋር ለማወዳደር የፈለገ ሰው ማንነቷን ያንብብና ያወዳድር ችግር የለው እናታችን አይሻ ከማንነቷ መካከል አንድ ልስጣችሁን አወዳድሩልኝ ከዛሬዋ ዘመን ሴት 220 ምናምን ሀዲቶችን በጭንቅላቷ ሸምድዳ ለትውልድ ቁጭ ብላ የምታስተምር ሴት ነበረች። እስኪ ቀርጿት እናንተ የዛሬዋ ዘጠኝ ዓመት ይሄን ማድረግ ትችላለች? አረ በፍፁም አታደርግም። ምናልባት ተቃቀስ ትጫወት ፍጻለ ጀርተ ልናገኝ ይችላል። ወጣቻው እናታችን አይሻ ግን ሁለት ሺህ ምናምን ሐዲስ። ምን አይነት ሴት ነች? በጣም ትልቅ ሴት ነበረች። ሰሐቦች <سؤال> ሂላፍ በሚፈጠር ጊዜ በመካከላቸው ሃይማኖታዊ ጉዳይ ሲጋጩ እናታችን አይሻን ሄደን እንጠይቅ እያሉ ፈትዋ የሚጠይቋት ትልቅ አስተማሪ ሴት ነበረች። ታ የጦር ሜዳ መርታለች። የዘጠኝ ዓመት ሴት ዛሬ ትመራለች? አትመራም። የጦር ሜዳ መርታለች እያልኳቸው ነው። ወታ ማለት ነው ደስ እና ስለዚህ ከተክለሰውነቷ አንፃር ነው ዋና የሚታየው። ስነው ተክለሰውነቷ ደግሞ ደርሳለች። አረብ ሀገር መኖራቸው ሰዎች ይህን ማየት ትችላላችሁ። ኢትዮጵያ ላይ ያለች አስር ዓመት ልጅ እና የአረብ ሀገር ያለች አስር ዓመት ልጅ አካላቸው እኩል ነው። ማርያም ልጅ ልጅ ቤት ውስጥ የለም ማለት። አረብ ሀገር ያሉ ሰዎች ሴቶች እና ኢትዮጵያውያን ያሉ ሴቶች እድሜያቸው ተመጣጣኝ ቢሆንም ተክለ ሰውነታቸው የእነዚህኞች በጣም ትልቅ ነው። ቻቸው ለ እና ያ ነው ከዚህ ከግምታዊ ነገር ሳይሆን እናታችን አይሻ ራሷ የተናገረችው ነው የሚገዛን። በዚያ ላይ ምን አይነት አደጋ ደርሶበታል ነው ጥያቄው? ምንም የደርሰባ ነገር የለም። ሰዎች እንደሚገምቱትና እንደሚያስቡት እንደዚ ያደርግ ነው። እና ተክለ ሰውነቷ እንደደረሰ እራሷ የተናገረችው እሱ ትልቅ ማስረጃ ነው። የሚሆንን የእርሷን ማንነቷን ማንበብና ያንን መረዳት እንጂ ከዛሬዋ ጋር ማወዳደር አይደለም። እሺ፣ ሌላ ጥያቄ አለሽ? ሌላ ጥያቄ ሌላ ጥያቄ እንኳ የለኝም። ደሞቀስያ ነገር ነገር በቃ ማለት እስላም ነኝ ብቻ ስላልክ እስላም አትሆንም። ለምን እዚህ ጋር እኔ ሃይማኖቱን አመንኩኝ ቢያንስ አላህ አላህ አንድ ጌታ ነው። ከዛ ደግሞ መሀመድ መላእክተኛ ነው ማለት ነው አደለም? ከዛ መላክተኛ ሲሆን ያንን ያንን ነገር የሰማው ግን እዚህ ጋ እንዴት አድርጌ በደንብ ማወቅ እንዳለብኝ ምናምን ገ ሻሃዳ ያዥ እና እስልምናን ተቀበይ የእስላማዊ ትምህርቶች የምትማሪበት ግሩፕ ደግሞ እናስገባሻለን። በየቀኑ ትምህርቶችን ትቀስሚያለሽ። የሰው ልጅ መጀመሪያ የሚያስፈልገው ምንድን ነው? ስለ ትክክለኛው ሃይማኖት ማወቅና አምላኩን፣ ትክክለኛ አምላኩን የነብያትን አምላት ማገኘቱ ነው። ከዚያ በኋላ ያ ምናል ሊመሰክራል ለዚህ ለአምላኩ። ከዚያ በመቀጠል አምላኩ ያዘዘውን ተግባር ይፈጽማል። ስለ ሶላት በመማር ሶላትን ለእርሶ ብቻ መስገድ እንዲሁም ኢስላም የሚያዘውን ትዕዛዛት በመማር ያንን ይፈጽማል። የሚከለክለውን ነገር በመማር ልክ እንዲሁ ይቆጠባል ማለት ነው። ይሄ ነው እሺ። ሻሃዳ ላስይዝሽ ዝግጁ ነሽ? በቪዲዮ ልውጣ ወይስ ደስ እንዳለሽ፣ ችግር የለውም ቤተሰቦች የሚያውቅሽ ከሆነ ችግር እንዳይፈጥርብሽ

ሙሐመድ ሆይ ለነዚያ ላይ ካዱኝ ባሪያዎቼ እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈውን ኃጢአታቸውን ሁሉ ምርላቸዋለሁ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይላሉ፣ አልእስላም የጅቡ ማ ቀብለሁ እስልምና ከርሶ በፊት ያለን ኃጢአት ያሰርዛል። ሉ ሰው ሲሰልም ጊዜ ያለፈ ኃጢአት ሁሉ ይሰረዝለታል። ይገድ ይባላል። እና ይህን ይመስላል። ሻወር ትወስጃለሽ። ስለ ሶላት አሰጋገር ደግሞ በመማር እዚህ ላመንሽው እና ለመሰከርሽው ለአንድ እና ብቸኛ ለሆነው ለአምላክ ለአላህ ብቻ ትሰግጃለሽ ማለት ነው። የምትማሪበት ግሩፕ ኢንሻአላህ እንድትገቢ አድርግሻለሁ። ዛህራ ካለሽ ጻፊ አንድ ጊዜ ከሌለችም ችግር የለውም፣ በውስጥ አገናኝሻለሁ። ስምሽ ማን ነበር ያልሽው? ብሌ መቀየር ከፈለግሽ መቀየር ትችላለሽ፣ ካልፈለግሽ ችግር የለውም። ስለ እሺ፣ እያ ልቀይርለሽ? ወይኔ ይህ እህትና በዚህ ደስ እንዳለክ። እሺ፣ ደስ የሚል ስም። እኔ በጣም ደስ የሚለኝ ስም ሀያት። ይመችሻል። እሺ፣ በቃ ከዚህ በኋላ ስምሽ ሀያትና። በቃ የምትማሪበት ክሩብ ታገናኝሻለሁ። ማዳምን ስለ ውዱ አደራረግ፣ ስለ ሶላት አስተጋገድ ብጠይቃት በደንብ ታሳይሻለች፣ ታስረዳሻለች። ካልሆነ ደግሞ ችግር የለውም በውስጥ አገናኝሻለች ከአንድት ልጅ ጋር። ጥያቄ ያላችሁ ካላችሁ መቀጠል ትችላላችሁ።